ነገርኩህ። ለአንተ 10 ሺህ ብር በቂ ነው። ለአንዱ 10 ሺህ ብር ብቻ። አንቺ ልጅ እያልን ነው። እስካሁን ሰላም፣ እንደት ነው? ውድ ቤተሰቦቻችን ደህና ናቸው ወይ? ዛሬ እንግዲህ በአዲስ ሆነ ዛሬ በሳቅም ከእንደገና ደግሞ በአዲስ ሞራል ነው የመጣውላችሁ። ና ያው ብዙዎቻችሁ ኮመንት ላይም ቲክቶክ ላይ ላይም ኢንቦክስም እያደረጋችሁ ምንድን ነው ዩትዩብ አቆማችሁ ብላችሁ ኛል። ዛሬ እኔ ስማርት የሆነ ጣፋጭ የሆነ ፍራንክ ይዤላችሁ መጥቻለሁ። በቅድሚያ እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ደህና ናችሁ ልጆች? ዛሬ በቃ ሳቅሳቅ እያለኝ ነው። እውነት ካሰብኩት ሀሳብ አንጻር ይሆን አላውቅም ብቻ ሳቅሳቅ እያለኝ ነው እና ዛሬ ያው መጥቼላችኋል። ያበደ ፕራንክ ነው ይዤላችሁ የመጣሁት። ያው ዛሬ በጣም ነው ደስ የሚላችሁ ብዬ አስባለሁ። በቃ የሚገርም ፕራንክ ነው። ያው ያው ታውቃላችሁ፣ እኔ ተንኮለኛ ነኝ። ተንኮሌን ደግሞ በአግባቡ የምጠቀም ሰው ነኝ እና የተለያዩ ፕራንኮችን ከዚህ በኋላ በአሪፉ በአሪፉ ይዜላችሁ መጣለውኝ። እውነት ጭንቅላቴ እየሰራ ነው ሌላ የተሻሉ ተንኮሎችን እና እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ እዚህ ተገኝቼላችኋለሁ። እዚህ የተገኘሁት ብቻዬን አይደለም ከሰው ጋር ነው። እርግጠኛ ነኝ ሰውዬው ማን ነው እያላችሁ ነው አይደል? ግን የተንኮል ሰው ነው። እዚህ አሁን አንድ አክታር አዘጋጅቻለሁ፣ እና ምንድነው ፊሽን እና ዮናይልን ነው ፕራንክ ማድረጋቸው፣ ጠርቻቸው እነሱ እየመጡ ነው ለክ እንዴ ልንገራችሁ፣ እንዴ ለእናንተ ልንገራችሁ ወይስ በኋላ ታዩታላችሁ? ምናምን ነገር ብዬ አሰብኩኝ እና ገና ነግራችኋለሁ። አጨብጭሙ። አክተራችን እሱ ነው እና ሰላም በላችሁ ቤተሰቦች፣ እናችሁ የናፍቆት ሀሳቡን ነግሬዋለሁ፣ ግን ለእናንተም ልንገራችሁ። ያው አንድ ላይ ለአንተም በደንብ ግልጽ ልጽ እንዲልልህ ልንገራችሁ። ምንድነው አሁን እሱን እያመጣሁበት ምክንያት፣ እነ ፊሽን ስራ አግኝቻለሁ እላችኋለሁ። በጣም ጻዲ ስራ ነው ያገኘሁት እላችኋለሁ። እና ከዛ አንተ ገብርዱ ነው እንደይረከ ከዛ ከዛ ከመጡ በኋላ ስራ አግኝቻለሁና፣ ስራውን ያገናኘኝ ደግሞ ማን ነው? እሱ አማን ይባላል። አማን ይባላል። እሱ ነው ስራውን ያገናኛል። እና ምንድነው ስራው ደግሞ? ያው እንትን ነው። በአንዴ የሚያስተኩሰኝ፣ በአንዴ በቃ ሚሊየነር ቢሊየነር የሚያደርገኝ አይነት ስራ ነው። ምንድነው ስራው? አንተ ደግሞ ጆሪን ከበደኝ። እንግዲህ ያው ሹገር አገናኝ እንግዲህ እና ህይወቷ በአንዴው ነው በቃ ለውጥውጥ ማረጎ ማለት ነው። ጥሼ ነው የሄደው ነው ነው ያው ማለት ላይክ አሁን ይሄንን ሀሳብ ያመጣሁት እነሱ ቢሰሙ ምን ይላሉ? በጣም ነው የሚደብራቸው ምናምን፣ አስቡት። ማለት ከባድ ነው፣ እንኳን አይደለም እንደዚህ አይነት ነገር በቃ ኢቭን የሆነ ከማልፈልገው ሰው ጋር ራሱ አይው እኔ ከእንደዚህ አይነት ሰው ጋር እኮ ማውራት አልፈልግም ምናምን ስላቸው ራሱ የሚሰማቸውስ ምን ይላል? ማተውሩ ምን አበቱ ነው ምን ይሉኛልና ስለዚህ ማለት ነው። ዛሬ ደግሞ አስቡት ሹገር ሊያገናኘኝ ነው። አማን አለ ድብድቡን ትችሉ አለ ደሞ የሚገርም ሹገር ነው ማገናኝሽ እና ያው ከመጡ በኋላ ያለውን ነገር ቀርጠን ወደ እናንተ ምናደርስ በህይወት አማን ከተረፈ በኋላ ቻው ይላጫል ከተረፈ ነው ህይወቱ መስዋዕት አድርጎ ነው እየሰራ ያለው እና ያው ከባድ ነው እነሱን መገላገል በራሱ ከባድ ነው ብቻ እ አማን ዝግጁ ነው። ዝግጁ ነኝ። የእውነት አትፈራም? ጭራሽ እንደዚህ አንሳለሁ። አይ ለእነሱን እንታንሳለሽ። አትናገራቸውም። እና ለሶስት እንዳታረጉት እንጂ አስተዋውቁታል። ለሶስት ስናደርግ እና ዛሬ ዕቃ ላችኋለሁ። በአዲስ ሞራል ነው የመጣሁት። በቃ ፈታ ብዬሽ ነው እያለሁት። ሳቅሳቅ እያለኝ ነው እነሱ ሲመጡ እንዳልስቅ ብቻ። ከመጡ በኋላ ያለውን ነገር አሳያችኋለሁ። እወዳችኋለሁ። እናንተ እስካሁን እኮ ማርያም ሀምሳ ሺህ አልገባንም። ምን ሳ ሳ ሳ እንደዚህ ዳገት ከገባ በኋላ መቶ ለመግባት ቅርብ ነው የሚሆንልን ስለዚህ አንድ ሺህ ምናምን ሰብስክራይብ ነው የቀረው። እንደምንም ብላችሁ አንድ ሺህ ሰብስክራይብ ቢቀራው ነው እውነት ሀምሳ ሺህ ለመግባት እና ሀምሳ ሺህ በዚህ ቪዲዮ ማለት ነው ከሀምሳ ሺህ በላይ ነው የምጠብቀው ደግሞ። አታሳፍሩኝ። እወዳችኋለሁ ናፍቆት ፕላስን ሰብስክራይብ እያደረጋችሁ ሰብስክራይብ ናፍቆት ፕላስ እና ከመጡ በኋላ ያለውን አሳያችኋለሁ። ሰው መጠበቅ ከባድ ነው። ስለዚህ ቁጭ ብለን ተጠብቃችሁ በቃ አንድ ቀን ተሳክቶልኝ እንዴ አሁን ህይወትሽን ልቀይርልሽ። ዛሬ ህይወታችን ሊቀይር ነው። እነሱ መጥተዋል። እንግዲህ እየደረሱ ነው። ያው እንግዲህ እንግዲህ ቻሉት። ይሄን ቪዲዮ ስታዩ ማለት ነው የናይልና ፊሽ ቻሉት። መቻልን የመሰለ ነገር የለም። ገና ከዚህ በላይ ብዙ ማረጋችሁ ነገር ስላለ ቻሉት። መጡ። ልጅቷ ቆርጣ ነው የተነሳችሁ፣ እንግዲህ ዘንድሮ። አይ እኔ አልሰማቸውም እኔ በእውነት አልሰማቸውም። በእውነት በእውነት እነሱ የሚያደርጉኝን ነገር በእውነት የምር እነሱ እኮ በጣም እኮ ነው እንትን የሚሉት አረባክሽ ባለ ነገር ዛሬ ያው ቤተሰብ እናንተም እንደዚህ አይነት ነገር የምፈልጉ ከሆነ ኢንቦክስ ላይ ምንድ ነው፣ እዚህ እንትን ነበር አለ

እሺ፣ አማን በጣም እውነት፣ አሁን ላይ ከተማው ላይ አሉ ከሚባሉ ባለሀብቶች ተርታ ሊሰለፍ የሚችል አይነት ሰው ነው አማን። በጣም የሚገራርሙ ስራዎች እጁ ላይ ያሉት ሰው ነው። ቆኛም ደሞ እየሰራ ያለው ያለው መኪና የአማን ነው። በዚህ አጋጣሚ ያምራላ። እና ምን ልላችሁ ነው፣ ከአማን ጋር ከዚህ በኋላ አብረልን ሰራ ተስማምተናልና ይህ እውነት ትልቅ ሰርፕራይዝ ነው። ፕሮሞሽን ፕሮሞሽንም ዩቲዩብ ሚዲያ ላይ ያለ ነገር አለም ግን ጀስት በቃ ዛሬ አሁን ቤተሰቦቼም እንደዚህ አይነት ነገር ከፈለጉ ምናምን በሚለው ነው ይሄን ቪዲዮ የሚሰራው ማለት ነው። ከባ ነው ሚዲያ ላይ የምሰራለው ግን በእርግጥ ከነገርከኝ ነገር አንጻር ሚዲያውንም ባቆመው ኖርማል ነገር ገባ እንዲሁም ከሚዲያው ጋርም የሚሄድ ነገር አይመስለኝም፣ እውነቱን ስነግር ላይክ ብዙም እንትን ሚል አይመስለኝ። ፕሮሞሽን ከማስታወቂያ ማን ውጪ ነው አ ከማስታወቂያ እይ ሶሻል ሚዲያ ላይ ምናምን አይደለ እኮ ሶሻል ሚዲያውን ተተሹ፣ ወደ ኖርማል ተግባራዊ ስራ በጣም አሪፍ ከሆነ ለምን አልገባ? በጣም አሪፍ ነው። እኔ ህይወቴ የሚቀይርልኝ ስራ ነው እና በጣም በቃ ሲነግረኝ እራሱ በጣም ቀፍ እንዲህ ደስ እንዳለኝ። ይግጠምሽ፣ ተመስገንሽ። ኢቭን ማለት ነው ፊሽ በሁለት ወር ምናምን የሚገረርም መኪና ምናምን ያዙቻቸዋል ካር ምናምን የምሪን በጣም የሚገርም ስራ ነው። እና ምንድን ነው ሰው እሺ መስራት ከቻለን። ምንድን ነው ስራው ግን እናንተ? ትንሽ ትንሽ ጸባዮቹ ከበድ ይላል የምሪን ነው። ትንሽ ጸባዮቹ ከበድ ይላል ማለት የሆነ አንዳንዴ የሆነ ወግ ባህል ምናምን የምትሉት ነገር አለ እናንተ? አዎ እኔ እላለሁ። የእሱን ጠይቂው በና ወግ በዓል ምን ያደርጋል? በዚህ ሰዓት መስራት ይፈልጋል። ስለዚህ ማ ስለ ስራ የተወሰነ ነገር ነገራቸው ማለት በቃ አለ፣ እንደዚህ ሲነግራችሁ እውነት ነው ይሄ ስም ብሎ የሚወራ አይነ ሰው አይደለም። ማማን ለማግኘት ማማን ለማግኘት የፈጀብኝ ነው እና ስነ ስርዓት ልታስተምረኝ አልችልም። እኔ በስርዓት ያደኩልሽ ነው። እኔና አስተምረ ስለበለጣችሁ ነው። አማን ደህና ስራ ስላለው ምናምን አሪፍ ላይ ስለሆነ እኔ አጠራ ማለት እኔ ስራው ምንድነው? አማን በጣም በጣም በጣም ብዙ ባለሀብቶችን ያውቃል። እሺ አልናፍቆት እሺ አል ያለው መኪና እኛም ወደፊት እንሆናለን እና ወደፊት የሚለው ነገር ለምን ወደፊት ተላል ወደፊት

ከበሬ ኖራችሁ ለምንድን ነው ለምንድን ነው የምትቆጣኝ? እንደዚህ አይነት ስራ እየሰራ ነው። ያ መኪና የኔ ነው ምናምን እኔ ባለ ሀብት ነኝ፣ ኢምቢሌንስ ምናምን፣ ኢምቢሌንስ ምናምን እንትን አለ። ኧረ ተው በእናትህ፣ አንተ ምን አለ

ችግር የለው ማለት ነው። አትመዛደግ። እኔ እኮ ጓደኞቼ ናችሁ፣ ወንድሞቼ ናችሁ ብዬ እኮ ለእናንተ እድሉን እየሰጠው ነው እንጂ ስንት የተሰለፈ ስንት ሰው አለ። እሱ ነው ችግር እሺ፣ ምንድነው የምትሪ? እንደ ጓደኛ ነው ያስተዋወቅሽ ነው ያለሽው። እንዳሰርሽ ነው ያስተዋወቅሽ ነው ያለሽው ነው እንጂ ለምን ነው ይቀራል? ቆንጆ ቆንጆ ስሮች ነው ሰው ሰራሽ ነው እኔ ነው እስካሁን አልሰራውም፣ ግን አሁን ልሰራ አስቤ ነበር። ምንም አይገፋም፣ ተቀብዬባታለሁ። ቀብድ ተቀብዬ እና እሰጥሻታለሁ ነገር ብር ብር ከሱ በእንደዚህ ነገር ልሰሪ እንደዛ ፈርሚም ጭራሽ እንደዚህ እኔ እንደምሰራም ሌላ ሰው እንደማመጣ አንተ እንዴት ብታስባት ነው? ነው ምንድነው ነው ምን ነው ሲጀመር ኢቭን ሶሻል ሚዲያ ላይ የራሱ መሄድ ይችላል። እሺ አንዴ እናውራ። ነው አታ አታውራኝ። እኔ ምንም ብትለኝ ሐሳቤን አልቀየርም። ልቀቀኝ። አይ ተደባደው ላውራ በቃ እናንተ አልፈልግም። እኔ መስራት ነው የምፈልገው ምንም

አትንካው ስራዬን እያበላሽ ብሎኝ ነው። አትንካው፣ አንቺ ነሽ የምታስነቂው፣ አንቺ ነሽ እያለን ነው

ሀሳብ እዚህ የጠራኋችሁ ምክንያት ምን እንደሆነ ታውቃለህ? አረ በእናትህ ና ልንገርህ። ለውሮ ናፍቆት ተይ አተለገተኝ አንዴ

እኛ ጋር ስራ አለ ብለን እንድናወራቸው ብቻ ሹገር ዳዲ መገ መገ ማገ ሹገር ዳዲ አንልም እዚህ ጋር

ዘንቀር ፀጥ ነበር። ማለት ግን ሰው እኔ ደግሞ ሁሌ የምለው ሰው የሆነ ነገር ይሆንብናል ልጃችን ላይ እሱ ለፕራንክ ነው እና አይጠብቀውም፣ ምንም ያደርጋሉ ብሎ አይጠብቀውም። ደንግጫለው፣ አጋለን። ምንም ያው ዛሬ እንግዲህ አንተ በጣም አመውን አግኝቻቸዋለሁ። ለማንኛውም ማለት ነው የጥርሱን ሁኔታ ቀጣይ። ለማንኛውም ያበደ ፕራንክ ይሽላችሁ እመጣለሁ። ግን የጥርሱንም ሁኔታ ቀጣይ ላይ እነግራችኋለሁ። እወዳቸዋለሁ። ሰብስክራይብ አድርጉ። የዛሬው ፕራንካችን ተሳክቷል። ቀጣይ ላይ ደግሞ እንገናኛለን።